የተባበሩት መንግስታት ድርጅት ባጠናው ጥናት መሰረት በ24 ሰዓት ውስጥ ወደ 150 ሺህ የሚቆጠሩ ሰዎች ይሞታሉ። በሀገራችንም ሆነ በመላው ዓለም የሰው ልጅ እንደ ቅጠል ሲረግፍ በተደጋጋሚ ተመልክተናል። ታላላቆች ቆመው ታናናሾቻቸውን፣ ወላጆችም ልጆቻቸውን ሲቀብሩ መራራ የሞት ገጠመኞችን ምድራችን ስታስተናግድ ኖራለች። ከሞቱ አሟሟቱ እንዲሉ ሞታቸው ላይቀር በአሰቃቂ ሁኔታ ተጨፍጭፈው ቤተሰቤ ወይም ወዳጄ በሚሉ ተጎድተው እንዳልባሌ የትም ተጥለው የሚቀሩትን እግዚአብሔር ብቻ ነው የሚያውቃቸው። ስለነዚህ እልፍ ሟቾች በታላላቆቻቸው አፈር ስለለበሱት ደመ ከልቦች፣ በወዳጅ ዘመድ ስለተቀሰፉት የዋሆች ስለ ሞታቸው በኩር የማቃብራቸው ጀማሪ የምድራችን የመጀመሪያው ሟች ስለሆነ ሰው ዛሬ እነግራችኋለሁ። በሟሾቹም ብቻ ሳንወሰን የመጀመሪያውን ደም አፍሳሽና የሕንፃ ስላሴን አፍራሽ ቀዳሚ የግድያ ዕቅድና አፈጻጸም ሺህ ዓመታትን ወደኋላ ተመልሰን እንመረምራለን። ምን ሲል ሰውን የመግደል ሐሳብ በአእምሮ ተመላለሰ? ለመጀመሪያ ጊዜ ሰውን መግደልን ከማን እንዴት መቼ ተማረ ብለን እንጠይቃለን። እስከ ቪዲዮ መጨረሻ ብትመለከቱ አሳዛኙን የምድራችን የመጀመሪያ ሟችና ገዳይ ታሪክ እስከ ዛሬ ሰምታችሁት ከማታውቁት መረጃዎች ጋር በዝርዝር እነግራችኋለሁ። ይህ በሰሜነሽ ሚዲያ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ታሪኮች ክፍል ነው። ዛሬ የአቤል እና ቃየልን ታሪክ እናያለን። አብራችሁን ቆዩ። ይህን አዲስ ቻናል ላይክ እና ሰብስክራይብ በማድረግ ይጀምሩ። እናመሰግናለን። ቃየል እና አቤል በመጽሐፍ ቅዱስ የመጀመሪያው መጽሐፍ ውስጥ በሰው ልጅ ታሪክ መጀመሪያ ላይ ስለተከሰተ አንድ ልብ የሚነካና አስተማሪ ታሪክ እናገኛለን። ይህ ታሪክ ስለ ሁለት ወንድማማቾች ነው፣ ስለ ቃየልና አቤል። እነርሱም የመጀመሪያዎቹ የአዳም ልጆች ነበሩ። ወይን ገነት ውስጥ ከተፈጠሩ ክስተቶች በኋላ አዳምና ሔዋን ከገነት ተዋርረው ልጆችን መውለድ ጀመሩ። ከነዚህም መካከል ቃየን የበኩር ልጅ ሲሆን፣ አቤል ደግሞ ታናሽ ወንድሙ ነበር። ቃየል መሬትን በማረስና ሰብል በማምረት የሚተዳደር ገበሬ ነበር። እጆቹ በመሬቱ ላይ ጠንክረው ይሰራሉ፣ መሬቱም ፍሬ እንዲያፈራ ያደርግም ነበር። በሌላ በኩል ታናሽ ወንድሙ አቤል እጅግ የዋህና ሩህሩህ ልብ ያለው በጎችን በመጠበቅና በመንከባከብ የሚታወቅ እረኛ ነበር። በየቀኑ በጎችን ወደ ለም መስክ እየመራ ከጠላት እየጠበቀ ጊዜውን ያሳልፍ ነበር። ሁለቱም ወንድማማቾች በየራሳቸው የሥራ መስክ የተሰማሩ ቢሆንም በልባቸው ውስጥ የተለያየ መንፈስ ሲያድግ ነበር። አንድ ቀን ሁለቱም ቃየልና አቤል ለፈጣሪያቸው ለእግዚአብሔር መሥዋዕት ለማቅረብ ወሰኑ። ይህ ምስጋናቸውንና ታማኝነታቸውን የሚገልጹበት መንገድ ነበር። አቤል ከበጎቹ መካከል እጅግ የሰባውንና ምርጥ የሆነውን የበኩር ጠቦቱን መርጦ ለእግዚአብሔር አቀረበ። ይህ መስዋዕቱ ከልብ የመነጨ እውነተኛ አክብሮትና ፍቅር የተሞላበት ነበር። እግዚአብሔርም የአቤልን መስዋዕት በደስታ ተቀበለው። ምክንያቱም የአቤልን ልብ ምክንያቱም የአቤልን ልብ ንጽህናና የመስዋዕቱን ቅንነት ተመልክቷልና ቃየል በበኩሉ ካመረተው የሰብል ፍሬ የተወሰነውን ለእግዚአብሔር አቀረበ ነገር ግን ቃየል ያቀረበው መስዋዕት እንደ አቤል ከልብ የመነጨና ምርጡን የመስጠት ፍላጎት የታየበት አልነበረም ምናልባትም ግዴታን ለመወጣት ያክል ወይም በቸልተኝነት ያቀረበው ሊሆን ይችላል በዚህም የተነሳ እግዚአብሔር የቃይንን መስዋዕት ። እንደ አቤል መስዋዕት በደስታ አልተቀበለውም። ፊቱን ወደ ቃየል መስዋዕት አላዞረም። ይህ ሁኔታ ቃየልን እጅግ አስቆጣው፣ ፊቱን ጠቆረ። በልቡም በታናሽ ወንድሙ አቤል ላይ ታላቅ ቅናትና መቀኝነት ተሰማው። እግዚአብሔር የወንድሙን መስዋዕት መቀበሉ የእርሱን ዓለ መቀበሉ ቃየልን ክፉኛ አሳዘነው። ይህ ሐዘኑ ወደ ጥላቻ ተለወጠ። እግዚአብሔር የቃየንን ልብ ሁኔታና የፊቱን መጥቆራይቶ ሊመክረው ወሰነ። ቃየል ሆይ ለምን ትቆጣለህ? ለምንስ ፊትህ ጠቆረ? አለው መልካም ብታደርግ ፊትህ የሚበራ ተቀባይነትም የምታገኝ አልነበረምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች። አንተ ግን በእርሷ ላይ ንገስባት፣ ተቆጣጠራት በማለት አስጠነቀቀው። እግዚአብሔር ለቃየል ትክክለኛውን መንገድና ክፉ ሐሳቡ የሚመለስበትን ዕድል እየሰጠው ነበር። የእግዚአብሔርን ምክር ከመስማትና ንስሐ ከመግባት ይልቅ በልቡ የነበረውን ቅናትና ቁጣ ማብረድ አልቻለም። ክፉ ሐሳቡ በልቡ ውስጥ እንደ እሳት እየነደደ የወንድሙን መልካምነት መቋቋም አቃተው። አንድ ቀን ቃየልና አቤል በሜዳ ላይ ብቻቸውን እያሉ የቃየል ቁጣ ከቁጥጥሩ ውጪ ሆነ። ያ በልቡ ሲብላላ የነበረው ቅናትና ምቀኝነት ወደ አስከፊ ድርጊት ገፋፋው። በድንገት አንድ ትልቅ ድንጋይ አንስቶ በሙሉ ኃይሉ በወንድሙ ላይ ወረወረው። ድንጋዩ አቤልን ክፉኛ መቶት፣ ወዲያውኑ የወንድሙ ደም በምድር ላይ ፈሰሰ። አቤልም በዚህች ቅጽበት ሞተ። በሰው ልጅ ታሪክ የመጀመሪያው ግድያ፣ የመጀመሪያው የወንድማማቾች ደም መፋሰስ ተፈጸመ። ትንሽ ቆይቶ እግዚአብሔር ቃየልን ወንድምህ አቤል እንዴት ነው ሲል ጠየቀው። ቃየልም በድፍረትና በንቀት አላውቅም እኔ የወንድሜ ጠባቂ ነኝ ሲል መለሰ። ፍጹም የሆነ አሰቃቂ ወንጀሉን ለመደበቅ ሞከረ። ነገር ግን ከእግዚአብሔር የሚሰወር ምንም ነገር የለምና እግዚአብሔር የሆነውን ሁሉ ያውቅ ነበር። እግዚአብሔርም ቃየልን እንዲህ አለው፣ ምን አደረገህ? የወንድምህ የአቤል ደም ከምድር ወደ እኔ ትጮኻለች። ስለዚህ አሁን አንተ አፉን ከፍቶ የተቀበለውን ምድር የተረገመች ትሆናለች። ምድርን ባረስክ ጊዜ ፍሬዋን አትሰጥህም። በምድርም ላይ ኮብላይና ተቀበዝባዥ ትሆናለህ። ቃኤል የቅጣቱ ከባድነት ተሰማው። ቅጣቴ ልሸከመው ከምችለው በላይ ይከብዳል። ዛሬ ከምድር ፊት አሳደድከኝ፣ ከፊትህም እሰወራለሁ፣ በምድርም ላይ ኮብላይና ተቀበዝባዥ ሆናለሁ፣ የሚያገኘኝም ሁሉ ይገድለኛል በማለት ስጋቱን ገለጸ። እግዚአብሔርም ቃየልን የሚያገኘው ሰው ሁሉ እንዳይገለው ምልክት አደረገለት። ከዚያም ቃየል ከእግዚአብሔር ፊት ወጥቶ ከኤደን በስተ ምስራቅ በምትገኘው በኖድ ምድር ተቀመጠ። በወንድሙ ላይ በፈጸመው ክፉ ድርጊት ምክንያት ከቤተሰቡና ከትውልድ ርቆ ለመኖር ተገደደ። የቃየልና የአቤል ታሪክ ብዙ ጠቃሚ ትምህርቶችን ያስተላልፍልናል። ቅናትና ቁጣ እንዴት ሰዎችን ወደ አስከፊና ጎጂ ድርጊቶች ሊመሯቸው እንደሚችሉ በግል ያሳየናል። የራሳችን ምርጡን በመስጠትና የሌሎች መልካም ሲሆን ደግሞ ደስ በመሰኘት እንደ ቅናት ያሉ መጥፎ ስሜቶችን በላያችን እንዲሰለጥኑ መፍቀድ እንደሌለብን ያስታውሰናል። በተጨማሪም ሰዎች መጥፎ ነገር ቢያደርጉብንም እግዚአብሔር ስለ እነርሱ እንደሚያስብና ሊጠብቃቸው እንደሚፈልግ ያሳያል። የቃየል ምልክት የዚህ ማሳያ ነው። ውድ የሰሜነች ሚዲያ ተከታታዮቻችን ይህን ቪዲዮ ለማዘጋጀት ሰፊ ጊዜና ጉልበት ይጠይቃል። የእናንተ ሰብስክራይብ፣ ላይክ እና ኮሜንት ወደፊት በተሻሉ ታሪኮች እንድንመጣ ነዳጅ ስለሚሆኑን በተቻላችሁ አቅም እንድታግዙን ስንል በእግዚአብሔር ስም በአክብሮት እንጠይቃለን።